በክልሉ ለ2017-18 የምርት ዘመን 10 ሚሊዮን 500 ሺህ ኩንታል የአፈር ማዳበሪያ ግዢ የሚከናወን ስለመሆኑ የኦሮሚያ ሕብረት ስራ ማስፋፊያ ኤጀንሲ ይገልጿል። ኤጀንሲው በክልሉ ከአምና የተሻገረ 900 ሺህ ኩንታል የአፈር ማዳበሪያ ጋር ተደምሮ 11 ሚሊዮን አራት መቶ ሺህ ኩንታል ለአርሶ አደሩ የሚቀርብ ስለመሆኑ አስታውቋል። እስካሁን 4.1 ሚሊዮን ኩንታል አፈር ማዳበሪያ ወደ ሀገር መግባቱን የጠቆሙት ኤጀንሲው ኃላፊ ጀማል ከድር ከ300 ሺህ በላይ ለአርሶ አደር ማድረስ መቻሉንም አስታውቋል። በግዢ ሂደቱም መንግስት ከ32.2 ቢሊዮን ብር በላይ ድጎማ ማድረጉንም አብራርተዋል። አምና ያደረው እንዳለ ሆኖ፣ እነዚህ ደግሞ ዘንድሮ ሁለት አይነት ማዳበሪያ ብቻ ነው የቀረበው። ዋጋቸውም የተለያየ የዳፕ ከፍላል። የዩሪያ ትንሽ ወረድላል። የመንግስት ድጎማ የዳፕ ላይ ወደ 3779.03 ሳንቲም ነው። ዩሪያ ላይ ወደ 2016.11 ድጎማ ነው የተደረገው ማለት ነው። አጠቃላይ ወደ 32 ቢሊየን 281 ሚሊየን 221 ሺህ ብር ድጎማ ተደርጓል ማለት ነው። ይሄ ድጎማ ባይደረግ መነሻው ራሱ 11000 ብር ይሆናል ማለት ነው። ስለዚህ ይሄ ድጎማ በመደረጉ ነው ከመነሻው ራሱ የወረደው። ከሚቀርቡ የአፈር ማዳበሪያ አይነቶች ዳፕ የተሰኘው የማዳበሪያ ዋጋ አዳማ ከሚገኘው ማሰራጫ መነሻ በማድረግ እንደየርቀቱ የሚለያይ የሚል ሆኖ ከ7427 እስከ8460 የሚሸጥ መሆኑ ተጠቁሟል። የዩሪያ ዋጋ ደግሞ ከ6337 እስከ6550 የሚሸጥ መሆኑም ተነስቷል። በዚህ ዓመት የአፈር ማዳበሪያ በበቂ ሁኔታ የቀረበ መሆኑን በማንሳትም በሽያጭ ሂደቱ የሚያጋጥሙ ተግዳሮቶችን ለመቀነስ በትኩረት ይሰራልም ነው ያሉት። ምንም እጥረት የሚባል ነገር የለም። እስካሁን ባለው ሂደት ቀጣይ ይኖራል የሚል እምነት የለኝ ስለዚህ እጥረት አለ በማለት ብቻ ደላለው መሀል ገብቶ የእኛ ማዋቅርም በተለያየ ደረጃ ላይ ያለው በዚህ በመብጫ እየተጭበረበረ ዋጋ ጭማሪ የሚያደርግ በአርሶ አደር መሀል አድሎ የሚፈጥር እሱ ለአርሶ አደር የቆመ ሳይሆን አርሶ አደር የተሰጠው መብት እንዳይጠቀም እንቅፋት የሆነ አካል ነው ማለት ነው። ስለዚህ ከዚህ ድርጊት ሁሉም ከተቆጠበ፣ አርሶ አደሩ ግልጽ ነው የሚፈልገው መንግስት በሰጠው ዋጋ ማዳበሪያውን ፍትሐዊ በሆነ ሳይጉላላ ማግኘት ነው። ሌላ ተጨማሪ ጉቦ ሳይከፍል እኔን አስቀድመኝ ብሎ ለሌላ ሰው ጉርሻ ሳይሰጥ የተቀመጠው ዋጋ ብቻ ከፍሎ እንዲወስድ ሁሉም እዚህ ለመረባረብ አለበት። ችግር ካለ አርሶ አደሩ ደግሞ ለመብቱ ማታገል ለዚህ ያግዝ ዘንድም አምና ተግባራዊ ሲደረግ የቆየው የዲጂታል ክፍያ ሂደት ዘንድሮም ተግባራዊ የሚደረግ መሆኑን ኃላፊው ጠቁመዋል። ይህም ብልሹ አሰራርን ከማስቀረትና የአርሶ አደሩ መጉላላት ከመቀነስ አንጻር ከፍተኛ ሚና ይጫወታለን ብለዋል። አንደኛ ለእኛም ስራ ነው ያቀለለው፣ ለመንግስትም መንግስት ይህን ያህል ድጎማ አውጥቶ ይህን ያህል ደግሞ ለግዢ ይህን የሚያክል ማዋለ ንዋይ አፍስሶ በአግባቡ ካልገባ ቀጣይ ደግሞ የሚያቀርብበት ነገር የለው። ስለዚህ በዚህ በኩል ይሄን በማድረጋችን በዚህ ዲጂታል በመጠቀማችን አርሶ አደሩም ተጠቃሚ የሆነ የመንግስት ሀብትም ከብክነት እንዲድን አደረግነው ማለት። ስለዚህ ይሄ ነገር ዘንድሮም ተጠናክሮ እንዲቀጥል፣ ምናልባት በዲጂታል በሞባይል ባንኪንግ ብር ማስተላለፍ የማይችሉ ባንክ ብራቸውን አስገብተው ባንክ ስሊፕ ይዘው መዳበሪያ እንዲወስዱ የተደረገ አሰራርም የተዘረጋ ስለሆነ በዚህ በኩልም ምንም ስጋት የለም። በዓለም አቀፍ ደረጃ የሚስተዋለው የሰላምና ጸጥታ ችግር እንዲሁም ጦርነቶች በተወሰነ መልኩ በአፈር ማዳበሪያ ሽያጭ ላይ ጭማሪ እንዲደረግ ምክንያት ስለመሆናቸውም ተመላክቷል። ይህን ታሳቢ በማድረግም እንደ ሀገር 84 ቢሊየን ብር ለአፈር ማዳበሪያ ግዢ መንግስት ድጎማ ስለማድረጉም ተመላክቷል። መረጃውን ያደረሰን ባልደረባችን ታምራት ደለሊ ነው።